የሚገባውት ዘመናዊነት። ጤና ይስጥልን አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ በጋዛ ጦርነት አብቅቷል አላሉ። የእስራኤል ጦር በሕይወት ያሉ ሁሉም ታጋቾች መለቀቃቸውን ይፋ አድርጓል። ለሁለት ዓመት ያህል የእስራኤል ታጋቾችን ጉዳይ ስትዘግብ የቆየችው የስካይ ኒውስ አውስትራሊያ ጋዜጠኛ ሼሪ ማክሰን በእንባ ታጅባ የታጋቾችን መለቀቅ መዘገቧ ከፍተኛ ትኩረትን ስቦ ውሏል። በጋዛ ሰላም ሊሰፍን ነው እየተባለ ባለበት በዚህ ሰዓት በጋዛ ከተማ በሐማስ ኃይሎችና በጎሳ ታጣቂዎች መካከል ግጭት ተቀስቅሷል። ፕሬዚዳንት ፑቲን ሩሲያ ወደ 5000 ስኩዌር ኪሎ ሜትር የዩክሬንን ይዞታ በዚህ ዓመት ይዛለች አሉ። በፓኪስታንና በአፍጋኒስታን ግጭት በደርዘን የሚቆጠሩ ተዋጊዎች ተገድለዋል ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። ፕሬዚዳንት ትራምፕ በጋዛ ጦርነት አብቅቷል ላሉ። የእስራኤል ጦር በሕይወት ያሉ ሁሉም ታጋቾች መለቀቃቸውን ይፋ አድርጓል። ጦሩ በመጀመሪያ ማለዳ ላይ የመጀመሪያዎቹን ሰባት ታጋቾች ተረክቦ ቤተሰቦቻቸው ወደሚገኙበት ስፍራ ነው ያደረሰው። ከሰዓታት በኋላም ቀሪ አስራ ሦስት ታጋቾችን ከቀይ መስቀል ተረክቦ ወደ እስራኤል ወስዷል። እስካሁን ሐማስ በሕይወት ያሉ ሁሉንም ታጋቾችን ለእስራኤል ማስረከቡን የገለጸ ሲሆን የ28 ታጋቾች አስክሬንን በተመሳሳይ በዛሬው ዕለት እንደሚያስረክብ ተነግሯል። ሁሉም ሀያ በሕይወት ያሉ ታጋቾች የህክምና እርዳታ በቀጣይነት ይደረግላቸዋል። የታጋቾች ቤተሰቦችና ጓደኞች በቴላቪቭ አደባባይ ተሰብስበው ደስታቸውን በጋራ ገልጿል። በአስር ሺዎች የሚቆጠሩ እስራኤላውያን ቀይ መስቀል ለእስራኤል ጦር ታጋቾችን አስተላልፈው ሲሰጥ በትልልቅ የህዝብ ስክሪኖች ተመልክቷል። እስራኤል ታጋቾቹ ወደ ቤታቸው ሲደርሱ የሚያሳዩ ፎቶግራፎችን ማጋርታለች። ፕሬዚዳንት ትራምፕ በእስራኤል ኢየሩሳሌም ሲደርሱ የጀግና አቀባበልን የተደረገላቸው እርስዎ አሸናፊነት የሚሉ ማስታወቂያዎችን የያዙ ቢል ቦርዶችም ታይተዋል። በእነዚሁ ቦርዶች ላይ ፕሬዚዳንት ትራምፕ ከቀናት በፊት ያጡትን የኖቤል የሰላም ሽልማት ሜዳሊያ የያዙ ፎቶግራፎች ታይተዋል። ፕሬዚዳንት ትራምፕ በእስራኤሉ ፓርላማ ክኔሴት ንግግርም አድርገዋል። ትራምፕ በክኔሴት ቀርበው ንግግር ከማድረጋቸው አስቀድመው ከታጋቾች ጋር ለሚዲያ ዝግ በሆነ መንገድ ንግግር ማድረጋቸው ተነግሯል። ፕሬዚዳንት ትራምፕ በአሜሪካ ታሪክ በእስራኤል ፓርላማ ንግግር ያደረጉ አራተኛው መሪ ናቸው ተብሏል። ከዚህ ቀደም ጂሚ ካርተር፣ ቢል ክሊንተን፣ ጆርጅ ደብልዩ ቡሽ ናቸው በእስራኤል ክኔሴት ንግግር ያደረጉት። አሁን ፕሬዚዳንት ትራምፕ አራተኛው መሪ ሆነዋል በታሪክ ለሁለት ዓመት ያህል የእስራኤል ታጋቾችን ጉዳይ ስትዘግብ የቆየችው የስካይ ኒውስ አውስትራሊያ ጋዜጠኛ ሸሪ ማክሰን በእንባ ታጅባ ነው የታጋቾችን መለቀቅ ዘገባ የሰራችው ይህ ሊታመን የማይችል ሰበር ዜና ነው ላለፉት ሁለት ዓመታት ያህል በጋዛ ጉድጓዶች የነበሩ ታጋቾች አሁን በቀይ መስቀል መኪኖች ውስጥ ናቸው ለእስራኤል ጦር ተላልፈው ሊሰጡ መንገድ ላይ ናቸው ስትል ነበር የሰባቱን ታጋቾች መለቀቅ ዘገባ ያሰራጨችው የደስታ እንባ እየተናነቃት ነበር በር ቀድመው ለእስራኤል ጦር የተላለፉትን የሰባቱን ታጋቾች መለቀቅ ዜና ያበሰረችው አሁን መካከለኛው ምስራቅ ተለውጧል እየተባለ ሲሆን ኢራን ሄዝቦላና ሶሪያ ለእስራኤል ስጋት የሚሆኑበት ዕድል በሰፊው ተወግዷል የሚል አስተያየት በተንታኞች በኩል እየተደመጠ ነው። ሐማስ በዚህ አስከፊው የሁለት ዓመቱ ጦርነት ጥቂት ስትራቴጂካዊ አላማዎቹን እንዳሳካም ይነገርለታል። ካሳካቸው አላማ ውስጥም አንዱ ሳውዲ አረቢያና እስራኤል ዲፕሎማሲያዊ ግንኙነታቸውን እንዲያ ቆሙት ማድረግ መቻሉ እንደሚጠቀስ ተንታኞች አብራርተዋል። እስራኤላውያኑ ታጋቾች ከ738 አስጨናቂ ቅናቶች በኋላ ነው ወደ ቤተሰቦቻቸውና አገራቸው የተመለሱት። በተመሳሳይ እስራኤልም በጥቂት ሰዓታት ልዩነት የፍልስጤም እስረኞችን ትለቃለች ተብሎ ይጠበቃል። ፕሬዚዳንት ትራምፕ ጦርነቶችን በመፍታት እንዲሁም ሰላም በማምጣት ጎበዝ ነኝ ብለዋል። 500 ሺህ ሕዝብ ትላንትና ዛሬ በእስራኤልና በሙስሊም እንዲሁም በአረብ ሀገራት ሁ ሁሉም ደስታ ላይ ናቸው። ልዩ የሚያደርገው ደግሞ በአንድ ሰዓት ሁሉም መደሰታቸው ነው ብለዋል። ወደ እስራኤል ለማቅናት ወደ ኤርፎርስ ዋን አውሮፕላናቸው ለመግባት ዝግጅት ላይ ሳሉ ለጋዜጠኞች በሰጡት ቃል ከዚህ ቀደም ሁሉም ወገን በተመሳሳይ ሰዓት ደስተኛ ሲሆኑ አላየንም። ብዙውን ጊዜ በአንድ ወገን ደስታና ፌሽታ ሲሆን፣ በሌላኛው በኩል በተቃራኒ ነው የሚሆነው። አሁን ከዚህ ከተለመደው ውጪ የሆነ ነገር አይተናልም ብለዋል። በቀጣይ የሰላም እቅዱ ላይ ድርድር የሚደረግባቸው ጋዛን ማን ያስተዳድረው የእስራኤል ወታደሮች አካባቢውን ለቀው መውጣትናም የሐማስ ትጥቅ መፍታት ጉዳይ ላይ ከስምምነት ለመድረስ አስቸጋሪ ሊሆን እንደሚችል ይጠበቃል። በሌላ በኩል በጋዛ በሐማስ ኃይሎችና በጎሳ ታጣቂዎች መካከል በተነሳ ግጭት ነዋሪዎች መገደላቸው ተነግሯል። ጋዛ ከተማ ውስጥ በሐማስ የጸጥታ ኃይሎችና በታጠቁ የዶሞሽ ቤተሰብ አባላት መካከል በተነሳ ግጭት ቢያንስ 27 ሰዎች ተገድለዋል። ጭምብል የለበሱ የሐማስ ታጣቂዎችና የጎሳ ተዋጊዎች በከተማዋ በሚገኘው የጆርዳን ሆስፒታል አቅራቢያ የተኩስ ልውውጥ አድርገዋል። የሐማስ የሀገር ውስጥ ጉዳይ ሚኒስቴር ውስጥ የሚገኙ አንድ ከፍተኛ ባለስልጣን የጸጥታ ኃይሎች ከበባ እንደፈጸሙና ታጣቂዎቹን ለመያዝ ከፍተኛ ውጊያ እንዳደረጉ ተናግረዋል። እንደ ሚኒስቴሩ ገለጻ ሚሊሻዎች በፈጸሙት በትጥቅ የታገዘ ጥቃት ምክንያት ስምንት የሀማስ ተዋጊዎች ተገድለዋል። የሕክምና ምንጮች በበኩላቸው ቅዳሜ ዕለት ግጭት ከተነሳ ወዲህ 19 የዶሙሽ ጎሳ አባላትና ስምንት የሀማስ ተዋጊዎች መገደላቸውን ገልጸዋል። በጋዛ ከተማ ቴል አልሃዋ በተባለው አካባቢ ግጭት የተነሳው ሦስት መቶ የሚሆኑ የሀማስ ተዋጊዎች የዶሙሽ ታጣቂዎች ወደ ሰፈሩበት የመኖሪያ ሰፈር በኃይል ከገቡ በኋላ ነው። ጋዛ ውስጥ ከሚገኙ ታዋቂ ጎሳዎች አንዱ የሆነው የዶሙሽ ቤተሰብ ከሐማስ ጋር ያለው ግንኙነት በውጥረት የተሞላ ነው። ከዚህ ቀደምም የታጠቁ የቤተሰቡ አባላት በተለያዩ ጊዜያት ከሐማስ ጋር ግጭት ውስጥ ሲገቡም ቆይተዋል። ለአሁኑ ግጭት መቀስቀስ አንዳቸው ሌላኛውን ተጠያቂ አድርገዋል። ሐማስ የዶሙሽ ታጣቂዎች ሁለት ተዋጊዎቹን ገድሎ አምስቱን እንዳቆሰለ ቀደም ሲል መግለጹ አይዘነጋም። በፓኪስታንና በአፍጋኒስታን ግጭት በደርዘን የሚቆጠሩ ሰዎች ተገደሉ። በሁለቱ ሀገራት ድንበር በተነሳ ግጭት በአንድ አዳር ብቻ በደርዘን የሚቆጠሩ ተዋጊዎች መገደላቸው ተዘግቧል። የአሁነኛው የሀገራቱ ግጭት የአፍጋኑ ታሊባን ወደ ስልጣን ከመጣ ወዲህ የተቀሰቀሰም ከባዱ ግጭት እንደሆነም ታውቋል። የፓኪስታን ወታደር በእርሱ በኩል 23 ተዋጊዎች በግጭቱ እንደሞቱበት ይፋ አድርጓል። ታሊባን በበኩሉ ዘጠኝ የሚደርሱ ወታደ ወታደሮች እንደተገደሉበት ገልጿል። ፓኪስታን እስከ ሁለት መቶ የሚደርሱ የአፍጋን ወታደሮችን እንዲሁም ቅጥረኞችን ገድያለሁ ስትል አፍጋኒስታን ደግሞ 58 የፓኪስታን ወታደሮችን ገድያለሁ ብላለች። እንደ ሮይተር ዘገባ ከሆነ እነዚህ ከላይ በተናጥል የተጠቀሱት ቁጥሮች በገለልተኛ አካል የተጣሩ አይደሉም። ሐሙስ ዕለት ፓኪስታን በካቡል የገበያ ቦታዎች ላይ የአየር ድብደባን አድርሳለች ከእሁድ ቀደም ብሎ የአፍጋን ወታደሮች በድንበር ላይ በፓኪስታን ላይ ጥቃት በመክፈት ግጭቱ ተቀስቅሷል የተባለ ሲሆን ፓኪስታን አጸፋውን በጥቃት እንደመለሰች አስታውቃለች። የተኩስ ልውውጡ እሁድ ጠዋት አብቅቷል የተባለ ቢሆንም ፓኪስታን አሁንም ጥቃት እየተሰነዘረባት እንደሆነም በመግለጽ ላይ ነች። በዚህ ወቅት ፓኪስታን ከአፍጋን ጋር የምትጋራውን 2600 ኪሎ ሜትር የሚሆነውን የድንበር መተላለፊያ ዝግ አድርገዋለች። ፕሬዚዳንት ፑቲን ሩሲያ ወደ 5000 ስኩዌር ኪሎ ሜትር የዩክሬንን ይዞታ በዚህ ዓመት ይዛለች አሉ። ፑቲን ባለፈው ሳምንት የ73ኛ ዓመት ልደት በዓላቸውን ባከበሩበት ወቅት የሩሲያ ኃይል 5000 ስኩዌር ኪሎ ሜትር መሬት በዩክሬን መያዝ መቻሉን ገልጸዋል። ሩሲያ በ2025 በዩክሬን መያዝ የቻለችው መሬት ከአጠቃላዩ አንድ በመቶ የሚሆነውን ነው ብለዋል። በተጨማሪም እስካሁን በጠቅላላ የተቆጣጠራቸው ግን 20 በመቶ እንደሆነ ገልጸዋል። ፑቲን በልደት በዓላቸው ወቅት ከከፍተኛ የጦር ኮማንደሮቻቸው ጋር ባደረጉት ንግግር የዩክሬን ኃይል በሁሉም የጦር ግንባር እየተዳከመ እንደሆነ ገልጿል። ፑቲን አክለውም ኪቭ የሩሲያን ግዛቶች ማጥቃት ትፈልጋለች፣ ነገር ግን ከሶስት ዓመት ከግማሽ በላይ የሆነውን ጦርነት ሁኔታ በፍጹም አይለውጠውም ብለዋል። ፑቲን በዚያ ውይይት ባደረጉት ንግግር የሩሲያ ዓላማ በየካቲት 2022 ልዩ ወታደራዊ ዘመቻው ሲጀመር ከነበረው ጋር ተመሳሳይ ነው፣ እርሱም ትንሿን ጎረቤታችን የጦር አቅሟን ማዳከም ነው ማለታቸውን ከሮይተርስ ዘገባ ላይ ተመልክተናል።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 መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት